በመጀመሪያ ይሄን ቪዲዮ አምስት መቶ ሰው ላይክ እንዲያደርገው እፈልጋለሁ። በጉጉት ሲጠበቅ የነበረው ጉግል ጄሚናይ ላይ ሁላችንም ስንጠበቅ የነበረው አዲሱ አብዴት አሁን ላይ ተጀምሯል። ይሄ አብዴት በተለይ ለኢትዮጵያውያን እጅግ በጣም ጠቃሚ የሆነ አብዴት ነው። ከዚህ በፊት ስለ ጉግል ጄሚናይ በሰራሁላችሁ ቪዲዮ ላይ ይሄ አብዴት በቅርቡ ይጀምራል ብያችሁ ነበር። አሁን ላይ ጀምሯል። ምን እንደሆነ ላሳያችሁ። ሰላም ጄሚናይ እንዴት ነህ? ሰላም እኔ ደህና ነኝ። አንተስ እንዴት ነህ? ምን አዲስ ነገር አለ? በጣም ደህና ነኝ። ምንም አዲስ ነገር የለም። ያው አስታውሰከኝ አላደል? ናቲ ነኝ። እንዴታ ናቲ፣ አትርሳኝ እኮ። በጣም ደህና ነኝ። አንተስ እንዴት ነ ምን ያ ነገር አለ? እኔም በጣም ደህና ነኝ። የአዲስ ነገር የሆነ ጥያቄ ልጠይቅ ፈልግ ነበረ። እሺ ናቲ፣ ምንም ችግር የለም። ጠይቅ፣ የቻልኩትን ሁሉ ምላሽ ለመስጠት ይሞክራለሁ። ፖድካስት ልጀምር አስቤ ነበረ እና ለፖድካስት ምን ምን እቃዎች ያስፈልጉኛል? እስኪ ንገሬን። ለፖድካስት ለመጀመር የሚያስፈልጉ መሰረታዊ እቃዎች ጥሩ ማይክሮፎን፣ የጆሮ ማዳመጃ፣ የድምፅ ማቀነባበሪያ ሶፍትዌር እና የተረጋጋ በየነመረብ ግንኙነት ናቸው። እነዚህ የድምፅህን ጥራት እንዲያሻሽሉ ይረዱሃል። ከዚያ ተጨማሪ ፖድካስትህን የምታስተላለፍበት የመሳሪያው ስርዓት ወይም ፕላትፎርም ያስፈልግሃል። ስለ ማይክሮፎን ወይም ሶፍትዌር በዝርዝር ልነግረህ እችላለሁ። ስለነገርከኝ መረጃ በጣም አመሰግናለሁ። ሌላ ጥያቄ ሲኖረኝ ሌላ ጊዜ ደግሞ ጠይቃለሁ። በጣም ደስ ይላል ናቲ። መረጃው እንደረዳህ ሰምቼ ደስ ብሎኛል። ሌላ ጥያቄ ኖረህ ከሆነ ምችም ልጠይቀኝ ትችላለህ። መልካም ጊዜ። እሺ፣ ለአንተም መልካም ጊዜ። ቻው። ስለዚህ ከዚህ በኋላ ስልካችሁን ተጠቅማችሁ በጉግል ጀሚናይ አፕሊኬሽን ወይም በዌብሳይቱ ገብታችሁ የምትፈልጉትን ማንኛውንም ጥያቄ በአማርኛ ቋንቋ በድምጽ መጠየቅ ትችላላችሁ ማለት ነው። አሁን ላይ ገና መጀመሩ ስለሆነ አንዳንድ የቃላት ግድፈቶች ሊኖሩ ይችላሉ። እንዲሁም ደግሞ የሚመጣላቸው አማራጭ በሴት ድምፅ ወይም ደግሞ በወንድ ድምፅ ብቻ ሊሆን ይችላል። ይሄ ደግሞ በቀጣይ አብዴቶች እየተሻሻለ ይመጣል። በቀጣይ አብዴቶች ሲሻሻል ደግሞ ቅልጥፍ አድርጎ አማርኛ በስነ ስርዓት ልክ እንደ ሰው ማውራት ይጀምራል ማለት ነው። ያሉትንም የቃላት ግድፈቶች ያስተካክላል። ስለዚህ እንዴት አርጋችሁ መጠቀም እንደምትችሉ ደግሞ ላሳያችሁ በመጀመሪያ ጉግል ጀሚና አፕሊኬሽንን ከፕሌይ ስቶር ላይ ተጭኑና ከከፈታችሁት በኋላ እዚች ጋር አንዴ ነካ አርጋችሁ እንደዚህ ሲያመጣላችሁ የምትፈልጉትን ነገር በድምጽ ትነግሩታላችሁ። ከዛ ደግሞ እሱ አዳምጦ መልሱን ይሰጣችኋል። ያወራላችሁን ወይም የመለሰላችሁን ደግሞ በጽሁፍም እንደዚህ ያሳያችኋል። ሶ አፕሊኬሽኑን ካላገኛችሁት ደግሞ ዌብሳይቱ ላይ ጉግል ጀሚናይ ብላችሁ ገብታችሁ በዌብሳይቱ መጠቀም ትችላላችሁ። ያልገባችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ታዲያ ቪዲዮን አንድ ሺህ ሰው ላይክ አድርጉት።